እሺ ሰላም እንዴት ናችሁ? ውድ መምህራን፣ እሺ ዛሬ ማሳያችሁ ምንድነው፣ በትምህርት ቤታችሁ ወብሳይት ገብታችሁ የተማሪዎችን ውጤት እንዴት እንደምትመዘግቡ ነው። ስለዚህ ቪዲዮዎችን በደንብ ለመከታተል ሞክሩ። መጀመሪያ ምንድነው ታርጉ ክሮማችሁን ትከፍቱና ልክ እንደዚህ ይመጣላችኋል። የእናንተ ብሄራዊ ቤተ መንግስት የሚለው ስትጽፉት ማለት ነው። ዘንድ ከጻፋችሁ በኋላ እዚህ ጋር ኢንተሪየር ኢሜል አድሬስ ይለኛል። ኢሜል ታስገባላችሁ፣ እናንተ የራሳችሁን ኢሜል። ለምሳሌ እኔ የራሴን ላስገባ ግድ ልክን ከጻፋችሁ በኋላ እናንተ ኢሜል ኔክስት ነው የምትሉት። እዚህ ጋር እንደማሳያችሁ ማለት ነው። ኔክስት የምትለው አሁን ክሊክ ታደርጋላችሁ። እሺ ትንሽ እንጠብቀው። ሪፍሬሽን እናደርገው። ዚጋ ትንሽ ቢዚ መሆን ባህር ያለ ኢሜል እዚህ ጋር አስገባለት። ኔክስት እዚህ ጋር ኔክስት እለዋለሁ። ከዛ ፓስወርድ ይጠይቀኛል። እዚች ጋ ፓስወርድን አስገባለሁ ማለት ነው። ኦልሬዲ እናንተ ያው የተሰጣችሁን ፓስወርድ ነው የምትሞሉለት። እኔ ራሴን እሞላለሁ። ፓስወርድ ስለማይታይ እዚህ ጋር አስገባለሁ ማለት ነው። ፓስወርድ ካስገባችሁ በኋላ ኮንቲኒዩ የምትላለች እዚህ ጋር ኮንቲኒዩ ትላላችሁ ማለት ነው። ኮንቲኒዩ የሚለውን አንድ እንነካለን። ዘናውን ሎጊን እያደረኩ ነው ማለት ነው። ወደ ትምህርት ቤቱ ዌብሳይት ከዚህ ከገባችሁ በኋላ በዚህ በቀኝ በኩል የእናንተ አካውንት ይመጣል ማለት ነው። ሶ ወደ ታች ስት ሄዱ ሆም የምትላለች ከዛ እዚህ ቢጫዋ አካባቢ ማለት ነው በማውዝ ማሳያችሁ ስኩል ኢንፎርሜሽን ማኔጅመንት ሲስተም የምትላለች እሷን ነው አንድ የምነካት ማለት ነው። በቀኝ በኩል እዚህ ጋር እንደምታዩት እሷን አንድ የነካለው ዘን። እሱን ከነካችሁ በኋላ በግራ በኩል ማለት ነው በዚህኛው በኮምፒውተራችሁ በግራ ሳይድ ዳሽቦርድ፣ ስቱደንትስ፣ ቲቸር፣ ትራንስፈር፣ አካዴሚክስ የሚላለ ከእሱ ወደታች ትሄዱና በዚህ ስክሮል አድርጌ እንደማሳያችሁ ማለት ነው። ማርክ ምትልታለ ታገኛላችሁ መጨረሻው ላይ ማለት ነው ማርክ ምትለውን አንዴ ትነካላችሁ ማርክን ስትነኩ እዛው ማርክ ማርክ ዲስትሪቢሽን continuous assessment and semester result master sheet ሚላለ እናንተም ትነኩት የትኛው ነው ማርክ ዲስትሪቢሽን ሚለውን እንነካልን አንዴ ማለት ነው ማርክ ዲስትሪቢሽን ሚለውን አንዴ እንነካለን ማርክ ዲስትሪቢሽን ሚል ከመጣ በኋላ በዚህ በስተቀኝ በኩል በሰማያዊ ከለር የተጻፈበት ማለት ነው። አድ ማርክ ዲስትሪቢሽን የምትል ታገኛላችሁ። እዚህ ጋር በማውስ እንደማሳያችሁ ማለት ነው። እሷንን አንዴት እነካላችሁ ማ አድ ማርክ ዲስትሪቢሽን የሚለው አድ ማርክ ዲስትሪቢሽን የሚለውን ስትነኩት እንደዚህ አይነት ዊንዶ ይመጣላቸዋል። ፕሮግራም ግሬድ ሰሚስተር አካዳሚክ ኢየር ሚላለ። እናንተ ሴሌክት ፕሮግራም የምትለውን አንዴት እነካላችሁ ሴሌክት ፕሮግራም የሚለውን ስንነካ ሬጉላር የሚለውን የምትመርጡ እናንተ፣ ለምን እኛ ትምህርት ቤት ውስጥ ሬጉላር ተማሪዎች ብቻ ስላሉ ማለት ነው። ሌላው መንካት አይጠበቅባችሁም። ዘን ሬጉላር ምትለውን አንዴ ነካት አለው። ሬጉላር ፕሮግራም ላይ ሬጉላር የሚለው ገብቶልኛል። ልክ ነው። ሴሌክት ግሬድ የምትለውን አንዴ ትነካላችሁ። ግሬድ እንደምታስተምሩበት ነው፣ እዚህ ጋር የሚመጣላችሁ እኔ ለምሳሌ ሰባትና ስምንት ስለማስተምር የሰባትና የስምንት ነው የመጣ ሌላ ቦታ ስላልተመደኩኝ ማለት ነው። አምስተኛ ክፍል ወይም ስድስተኛ ክፍል የሚያስተምር አስተማሪም የራሱ የሚያስተምረው ክላስ እዚህ ጋር ይመጣለታል። በየክላሱ ማለት የምትገቡበትን ሰውሌትሴ ለምሳሌ እኔ ሰባተኛ ክፍል ልበለው። ከዛ ሴሚስተር፣ የትኛው ሴሚስተር ነው የሚሞላው? የፈርስት ሴሚስተር ስለሆነ ሴሌክት ሴሚስተር የሚለውን አንድ የትነካላችሁ ሰከንድ ነው ፈርስት ይለኛል። ኦልሬዲ አሁን የፈርስት ስላልሞላ ፈርስት ነው አንድ የምነካው ማለት ነው። ፈርስት ሴሚስተር ልሞላ ነው። አካዳሚክ ኬር አትቀይሩትም፣ ራሱ ባይ ዲፎልት ነው የሚያመጣላቸው ሲስተሙ ማለት ነው። ኔክስት ሴክሽን። ሴክሽን ሰባተኛ ክፍል ያው በእኛ ትምህርት ቤት ሶስት ስለሆነ ሴክሽን ኤ፣ ቢ እና ዋን መጥተዋል። ስለዚህ እኔ አክቹዋሊ አሁን ለምሳሌ ሌት ሳይ እዚህ ጋር ኦሮሞ ተማሪዎች መሙላት ብፈልግ ዋን እመርጣለሁ፣ የእኛ ትምህርት ቤት ዋን ብሎ ስለተሰየመ ማለት ነው። ያፋን ኦሮሞ ክላስ ሳብጀክት ምንድን ነው ይለኛል። እዚህ ጋር ክሊክ አደርጋለሁ። ኦልሬዲ ሳብጀክት አሳይን ስለተደረኩኝ ኢንፎርሜሽን ቴክኖሎጂ የሚለውን እመርጥለታለሁ ማለት ነው። እናንተ እንደምታስተምሩት ነው ይመጣላችሁ። ጀነራል ሳይንስ የሚያስተምር አስተማሪ ጀነራል ሳይንስ ማትስ ከሆነ ማትስ ይመጣለታ ማ እንግሊሽ ከሆነ እንግሊሽ። ሶ ኢንፎርሜሽን ቴክኖሎጂ እመርጣለሁ ማለት ነው። እናንተማ ታስተምሩት ሳብጀክት እዚህ ጋር ይመጣላችሁ። ኔክስት። ታይፕ ታይፕ ሴሌክት ታይፕ የምትለውን አንዴት መርጣላችሁ? ምንድን ነው ታይፑ? አዘር የሚለውን እንምረጥ። ኤግዛም ምናም የሚለውን ተውትና አዘር ነው በለው እኛ ራሳችን ስለምንሰጥ ማለት ነው። ዘን አዘር ካላችሁ በኋላ ማርክ ዲስትሪቢሽን ታይፕ የምትላለች እሷንን ምንድነው ታረጓት? እዚች ጋር ጽፍና ሌት ሴ ለምሳሌ እኔ ቴስት ዋን ሊሆን ይችላል። ቴስት ዋን አልኩትኝ ማለት ነው። ቴስት ዋን ካልኩትኝ በኋላ ዲስትሪቢሽን ታይፕ እናንተ ለምሳሌ ኩዝ ልትሉት ትችላላችሁ? ቴስት ትሉት ትችላላችሁ፣ አሳይመንት ልትሉ ትችላላችሁ እንደፈለጋችሁ ማለት ነው። የኔ የመጀመሪያው ቴስት ዋን ነው እንግዲህ እዛ ጋር ወረቀቱ ላይ ያለ ማለት ነው። ማርክ ቫልዩ ለኛ ቴስት ዋን ከስንት ነው? ከአስር ነው የሚያዘው ማለት ነው ከአስር እናተ እናንተ ለምሳሌ ኩይዝ ብላችሁ ከአምስት ልትሉ ትችላላችሁ? ወይም የሆነ ሰው አሳይመንት ብሎ ማርክ ዲስትሪቢሽን ታይፕን ማርክ ቫልዩ ከስንት ነበር ይሄ አሳይመንት የሚያዘው? ወይ ከአስር ወይ ከሀያ ልትሉ ትችላላችሁ እንደራሳችሁ። እኔ ግን ቴስት ዋን ከአስር ነው ብዬ ያዝኩት እንዲቀበልልኝ። ከዛ እዚህ ጋር ስትመጡ ወደታች አድ ማርክ ቫልዩ የሚለውን አንዴ ትነካላችሁ። አድ ማርክ ቫልዩ ክሊክ እናደርጋለን። እዛ ተስሮ ማርክ ቫልዩ አድድ ሰክሰስፉሊ ይላቸዋል። እዚህ ጋር ማለት ነው፣ ማርክ ቫልዩ አድድ ሰክሰስፉሊ አሁንም ድጋሜ። አሁን ገና ከአስር ነው የሞላሁኝ ዘጠና ይቀረኛል ማለት ነው እዛው ላይ የትም ሳትሄዱ አድ ማርክ ዲስትሪቢሽን የምትለውን ትነካላችሁ። እንግዲህ አስቡት ሰባተኛ ግሬድ 7 ሴክሽን ዋን ነው እየሞላ ያለው ጥንቃቄ ማድረግ አለባቸው። አድ ማርክ ኦፍ ዲስትሪቢሽን የሚለውን ነካለው። ከዛ አሁንም ሰሚስተር ይለኛል። ወደ ላይ ልውሰደውና ሬጉላር ነው ግሬድ 7 ነው ሻ አልቀይረውም። ይኸኛውን ፈርስት ሰሚስተር 2017 ሴክሽን ዋን ነው። አዎ ልክ ነው። ሳብጀክቱም ራሱ ላመጣልኝ ችግር የለውም። ማስተካከሉ ነገር አይኖርም። ከዛ አዘር የሚለው አክቲቭ ሆኗል። እዚህ ጋር ታይፕ ላይ ማርክ ዲስትሪቢሽን ታይፕ አሁንም ድጋሜ እጽፋለሁ። ሁለተኛው ላይ ለምሳሌ ሳሪ ቴስት ቱ ቴስት ቱ ነው ብለው የሚቀበልልኝ ማለት ነው። ከዛ ማርኩ ከስንት ነው? ካስር አልኩት። ድጋሜ እናንተ እንደራሳችሁ ብያችኋለሁ። ከዛ ይሄን ከሞላ በኋላ ምንድነው ማድረገው ማለት ነው? አድ አድ ማርክ ባሊው ላለሁ ከሀያ ሂጅ አለሁ አሁን ከሀያ ሞልቻለሁ። ማርክ ባሊ አድድ ሰክሰስፉሊ ዛትስ ጉድ። አሁንም ከስንት ገና ከሰማንያ ይቀረኛል አይደለ አንድ ማርክ ዲስትሪቢሽን የሚለው እንተነካላችሁ ድጋሚ እዚች ጋር ከመቶ እስከምትሞሉ ድረስ ማለት ነው። ከዛ እዚ ጋር ቅድም ያልኳችሁ ፕሮግራም ሬጉላር መሆኑን እርግጠኛ መሆን መቻል አለባችሁ። ግሬዳችሁ እናንተም ታስተምሩበት መሆኑን እርግጠኛ መሆን መቻል አለባችሁ። ሰሚስተሩን ፈርስ ሰሚስተር ከሆነ ፈርስ ሰሚስተር፣ ሰከንድ ከሆነ ሰከንድ መሆኑን እርግጠኛ መሆን መቻል አለባችሁ ማለት ነው። አካዳሚክ ኪሩ አይቀየርም ብያቸዋለሁ። ሴክሽንም ኖርማል። የእኔ ሳብጀክቱ ኢንፎርሜሽን ቴክኖሎጂ ነው። አዘር ሚለውም አክቲቭ ነው አልመርጥም። ከዛ እዚህ ጋር ሌት ሴ ለምሳሌ አሳይመንት ልበለው አሳይንመንት ዋን አልኩቴ ማለት ነው። አሳይመንት ዋን አልኩቴ አሳይመንት ዋን ከስንት ነው? ሌት ሴ ለምሳሌ እኔ ከሀያ ልበለው ችግር የለው። ከሀያ ነው፣ ቅድም ከሀያ ጨርሻለሁ። አሁን ከሀያ ከአርባ ሄድ ማለት ነው። ከአርባ ሞልተናል። አድ ማርክ ቫልዩ ሰክሰስፉል ሆኛል። አሁንም ድጋሜ አድ ማርክ ቫልዩ። አሁን ከሀያ ከሀያ አርባ ስልሳ ይቀረኛል ማለት ነው። ከስልሳው ደግሞ አሁንም እየከፋፈልኩ ማስገባት ነው። አድ ማርክ ዲስትሪቢሽን ከዛ ልክ ሂ ፖፕ አፕ ሲያደርግላችሁ ወደ ላይ ትሄዱና ሪጉላር ነው ፕሮግራማችን። ግሬድ ሰብን ነው እንግዲህ እኔን እያያችሁ እናንተ በራሳችሁ ነው የምትሰሩት። ሰሚሰሩስ ፈርስት ነው ሴክሽን ዋን ነው ቅድም እንደሞላ ሁለቴ ማለት ነው። ሌላ ከመጣ ማስተካከል መቻል አለብኝ። ሳብጀክቱ ኢንፎርሜሽን ቴክኖሎጂ ነው ካልሆነ አስተካክላለሁ ማለት ነው። ከሌለም እንደምታደርጉት እስኪ ጋር መጣችሁ ትመርጣላችሁ። አውሮዲ ስለተመረጠ መምረጥ አይጠበቅብኝ ማለት ነው። አዘር ታይፕ የሚለውም አዘር ነው ራሱ ማለት ነው። አትነኩትም። አሊያ ከጠፋባቸው ማስተካከል ነው። ኔክስት ከአርባ አሁን ደግሞ ፋይናል ከአርባ ላይ ከሰማንያ ይመጣል። ግን ከሀያዋን ደግሞ ለከፋፍላት። ለምሳሌ ክላስ አክቲቪቲ ክላስ አክቲ ክላስ አክቲቪቲ ደግሞ መሙላት ፈለኩኝ ማለት ነው። ክላስ አክቲቪቲ ከስንት ዝም እዝም ብዬ ከአስር ላድርጎት ችግር የለውም እናንተ ከአምስት ከአምስት ልታደርጉት ትችላላችሁ። ስለዚህ ይችን ካስተር ሳረ ከ50 ሄድኩኝ ማለት ነው። ከ50 አይ ቲንክ። ከዛ አድ ማርክ ቫልዩ ግድ። ስለዚህ እዩት፣ እዚህ ጋር ስታዩት ግሬድ ሰብን አሁን እዚህ ጋር ክላስ አክቲቪቲ ካስር አለኝ። አሳይመንት ከ20 ከ30፣ ቴስት 2 ከ10 ከ40 ሄድኩኝ። ቴስት 1 ከ10 ከ50። 50 ይቀረኛል ማለት ነው አሁን 50። ስለዚህ አሁንም አድ ማርክ ዲስትሪቢሽን ስለዚህ ጋር ማርክ ዲስትሪቢሽን ለምሳሌ ኤክሰርሳይዝ ቡክ ዋቴቨር ብቻ የፈለጋችሁት ወይ ግሩፕ ወርክ ግሩፕ ወርክ አልኩትኝ እኔ ከአስር ልምለው እንግዲህ ከአምሳ ሂጅ አለው ። አሁን ከአስር ነው የሚሰጠው። ለምን ፋይናል ከአርባ ስላለኝ ኦቨር እንዳይመጣብኝ፣ ከመቶ በላይ መምጣት የለበትም። እሺ መቶ መምጣት አለበት፣ ከመቶ መብለጥ የለበትም፣ ከመቶ ማነስ የለበትም። መጨረሻ ላይ ማለት ነው ከአስር ግድ አሁን ከስልሳ ሆነልኝ ማለት ነው አጠቃላይ ዘን አድ ማርክ ቫልዩ አድማርክ ማርክ ቫልዩ እኔ ካለው ከዚህም በኋላ ስንት ነው የሚቀረው? አሁን ከስልሳ ስለሄድ ስለጨረስን ከመቶ እንዲመጣ ከአርባ ነው የምንሰጠው ፋይናል ኤግዛም ከአርባ እንደሆነ ይታወቃል ማለት ነው። ስለዚህ አድ ማርክ ዲስትሪቢሽን ትላላችሁ። መጨረሻ ልጅ ጋር መጥቼ ማርክ ዲስትሪቢሽን ሌሎቹ ትክክል ስለሆኑ ነው። እሺ ወደዛ ያለፍኩባችሁ ማርክ ዲስትሪቢሽን ታይፑ ከስንት ምንድነው? ፋይናል ኤግዛም ፋይናል ኤግዛም ከስንት? ከአርባ አሁን ከመቶ ይመጣል ማለት ነው። ከመቶ አሁን ጨርሻለሁ። አድ ማርክ ቫሊው ሰክሰስ ብሎኛል ማለት ነው። ማርክ ቫልዩ አድ ሰክሰስፉሊ። ስለዚህ አሁን ከመቶ ያላችሁን መስፈርት ወይም ክራይቴሪያችሁን ሴት አድርጋችኋል ማለት ነው። ከዚህም በኋላ ምንድነው የምታደርጉ ገብታችሁ ለልጆቹ ማርክ መሙላት ነው። ስለዚህ እንዴት እንሞላለን? እንደቀድሞ በግራ በኩል ትሄዱና በግራ በኩል ሂዳችሁ ወደታች መጨረሻው ላይ ስትሄዱ ማርክ የምትላውን ማለት ድጋሜ ማርክ ማርክን አንዴ ትነኳት አላችሁ። በዚህ በማውስ እንደማሳያችሁ ትነካላችሁ። ሶ አሁን ማርክ ዲስትሪቢሽን የሚለውን አትጠቀሙ፣ ጥንቃቄ አድርጉ። ማርክ ዲስትሪቢሽን ሳይሆን ኮንቲኒየስ አሰስመንት የምትለዋን ነው የምትነኳት፣ እንዲያስሞላችሁ ማለት ነው። ይችን ኮንቲኒየስ አሰስመንት የምትለዋን አንዴ ነካለሁ። ማርክ ዲስትሪቢሽን አይነካም ብያቸዋለሁ ባካችሁ። ስለዚህ ኮንቲኒየስ አሰስመንትን ስትነኩት ወደዚህ ይከፍትላቸዋል። ከዛ እኔ አሁን የምሞላ የሰባተኛ ክፍል ግሬድ 7 ዮ ቲቸር ነው። እዚህ ጋር ማረስማቸው አለ። ግሬድ ስታዩ ወደ ታች ግሬድ 7 የትኛው ግሬድ 7 1 ሴክሽኑ ሌላም ሰባት ስላለ ማለት ነው። ስለዚህ እኔ ማርክ ዲስትሪቢዩሽን ላይ የሞላችሁለትን ነው እዚህ ጋር የምትሞሉ። እኔ ለሰባተኛ ክፍል አፋን ኦሮሞ ያው ሴክሽን 1 ስለሆነ ለእሱ ነው የምሞላ። ፕሮግራሙ ሬጉላር ነው፣ እርግጠኛ መሆን አለባቸው። ስትሬት እዚህ ጋር ስታዩት ማለት ነው። ከዛ ሰሚስተር አክቹአሊ ሰከንድ ሰሚስተር ይላል፣ ግን እኛ ፈርስት ሰሚስተር ነው የምንሞላው። ለፈርስት ሰሚስተር ነው የምንሞላ ማለት ነው። ስለዚህ ፈርስት ሰሚስተር በምትለው አስተር የት ሄዱና ወደ ጎን ሶስት ነጠብጣቦችን ታገኛላችሁ። እነሱን አንዴ ትነካላችሁ፣ ይችን ማለት ነው። ሌላ እዚ ጋ ኢንፎርሜሽን ቴክኖሎጂ ግሬድ ሰቨን ሴክሽን ዋን የሚላለ፣ ግን ሰከንድ ሰሚስተር ስለሆነ እሱን አልጠቀምም። አሁን የፈርስትን ነው የምንሞላው ማለት ነው። ሶ ይችን ሶስቷን ነጥብ አንዴ ትነካላችሁ። ሶስት ነጥብ ስትነኩ ቪው እና አድማርክ የሚል ታገኛላችሁ። ስለዚህ እናንተው ምንድን ነው የምታደርጉ ቪው ሳይሆን አድ ነው የምታደርጉልኝ። አድ አድ ልንሞላ ስለሆነ ስለዚህ አድ ማርክ የምትለዋን አንዴት ትነካላችሁ። አድ ማርክ ስትነኩ ልክ እንደዚህ ይከፍትላችኋል። አሁን ለምንድነው እዚህ ጋር ሶስት ተማሪዎች የመጡ ሌለ? እኔ ሶስት ተማሪ ስለሆኑ ነው አክቹሊ ሶስት ስለሆነ እናንተ ግን ለምሳሌ ስልሳ ተማሪ ካለ ስልሳ ይመጣል ሰላሳ ተማሪ ያለው ሰላሳው ይመጣል ማለት ነው። ስለዚህ እዚህ ጋር ማርክ ዲቴይልስ ኤግዛም ታይፕ ፈር ሰሚስተር ነው ክላስ ኤንድ ግሬድ 7 ሴክሽን 1 ነው ይለኛል። ሳብጀክት ኢንፎርሜሽን ቴክኖሎጂ ዳስ ራይት። ከዛ ምንድነው ማድረገው ኤጃቸው አለ እዚህ ጋር ጀንደር አለ። ኮንዳክቱ እናንተ መጻፍ ትችላላችሁ። ኮንዳክት ኤክሰለንት ነው የሚለው አክቹአሊ እዚህ ጋር መጣችሁ very good ልትሉ ትችላላችሁ ግድ ወይንም ፑ ልትሉ ትችላላችሁ ማለት ነው። እዚህ ጋር ለምሳሌ እኔ መሀመድን ቬሪ ጉድ ማለት ብፈልግ እዚህ ጋር መጥቼ ኮንዳክቱን ቬሪ ጉድ ልለው ይችላሉ ልለው ይችላለሁ ማለት ነው። ምንም እዚህ ጋር የምትመርጡት ነገር ነው። ሌላ ነገር የለውም። ከዛ እዚህ ጋር በደንብ ማየት ያለባችሁ ቅድም የሰጣችሁት ቴስት ዋን ከአስር ነው ቴስት ቱ ከአስር ነው የሚሞላላቸው፣ አሳይመንት ከሀያ ነው። ክላስ አክቲቪቲ ከአስር ነው። ግሩፕ ወርክ ከአስር ፋይናል ኤግዛም 40 ቶታል ስደምሯቸው መቶ ነው የሚመጡ። አሁን እዚህ ጋር በቀኝ በኩል ስታዩ ቶታል ማርክ የሚለው ዜሮ ዜሮ፣ ለምን አልተሞላላቸው ማለት ነው ልጆቹ። ስለዚህ ቴስትዋን ከአስር በላይ መስጠት አልችልም። ምንድን አድረገው ለምሳሌ መሪየም ለምሳሌ ዘጠኝ ብትሰጣት ቴስቱ ስንት ታምጣች? 10 ሳምፕል ነው እንግዲህ እናንተ ያገኙትን ነው እዚህ ጋር የምትሞሉላቸው። አሳይመንት ከ20 18 አልኳት። ክላስ አክቲቪቲ ሌትስ ሴ 10 ግሩፕ ወርክ ከአስር አስር ብሰጣት፣ ፋይናል ኤግዛም ስንት አመጣች? ሌት ሴይ ሰላሳ አምስት ሶሪ ሰላሳ አምስት ከዛ ልክ እዚህ ጋር ሂዳችሁ መሀመድ ምትለው አጋዘች ከክሊክ ስታረጉ ቶታሊ መሬም ያገኘችው ውጤት ዘጠና ሁለት ነው ብሎ ቶታሊ ያስቀምጥልኛል ማለት ነው። አሁንም የመሀመድን ልሙላ ከአስር አስር ሰጠሁትኝ፣ ከሃያው አሁንም ከአስር ቴስትሱ ስንት አመጣቷል? አስር ያው የተፈተኑት ማለት ነው። አሳይመንት ከ20 ስንት ልስጠው 16 አምጥቷል ብላችሁ ብታስቡ፣ ክላስ አክቲቪቲ 8 እዚህ ጋር 8 ብሰጠው፣ ግሩፕ ወርኩን በእጃችሁ ነው የምትጽፉት። ፋይናል ኤግዛም ሌት ሳይ 40 ሊያመጣ ይችላል፣ የተማሪ 40 ከዛ እዚህ ጋር መጣችሁ የሆነ ቦታ ላይ ክሊክ ማድረግ ነው። የዮርዳኖስ ጋር ክሊክ ሳደርግ መሀመድ ስንት አምጥቷል ይለኛል። ዘጠና 92 ከመቶ ቶታል ማርክ አምጥቷል ይለኛል ማለት ነው። ከዛ አሁንም የወርዳኖስን በተመሳሳይ ሞላለው ሌትስ እዚህ ጋር አሁንም ቴስቱም አስር ልታመጣ ትችላለች 10 በል አልኩትኝ እዚህ ጋር ለምሳሌ 14 ብሰጣት አሳይመንት አክቲ ክላስ አክቲቪቲ ክላስ ወርቅ እዚህም ጋር ብሰጣት ፋይናል ኤግዛም ከአርባው ስንት ታመጣለች? ሌትስ አርባ ብታመጣ ብዬ ላስብ። ስለዚህ ዝም ብዬ ባዶ ቦታ ላይ ክሊክ ሳረክ እነዚህ ሶስት ተማሪዎች በሙሉ ተሰራልኝ ማለት ነው። 94 ታምጣታለች ይለኛል ማለት ነው። እዚህም በኋላ እዚህ ከደረሳችሁ በኋላ ምን ነው የምትሉት? አድ ማርክ ነው የምትሉት እሺ? አድ ማርክ መንካታችሁን እርግጠኛ ነው የት ላይ? እዚሁ ጋር ከተማሪዎች መጨረሻ ላይ አድማርክ ማርክ የሚላል እሱን ስትነኩት ወዴት እንደሚወስዳችሁ አሳያችኋለሁ ማለት ስለዚህ ጨርሻለሁ። አድ ማርክ ዛቲስ ከዚያ በቀኝ በኩል ስታይ ሰክሰስ የምትል እጅ ጋ ትመጣለች በኮምፒተራችሁ በ ኦልሬዲ ማርካችሁን ጨርሳችኋል፣ ጨርሰናል ማለት ነው። ከዛ እንዴት ነው ማገኘው ወደሚለው ደግሞ ልወስዳችሁ። ማርካችሁ እንዴት ነው የምታገኙት? የሞላችሁትን የተማሪዎችን ውጤት ዳውንሎድ አድርጋችሁ መያዝ ስትፈልጉ ደግሞ እንዴት ነው የምታገኙት የሚለው ላሳያችሁ። ሰክሰስ ካላችሁ ማለት ነው፣ ካላለ ችግር አለ ማለት ነው። እሺ? ሶ ወደ ትሄዳለሁ። እንደ ቀድሙ ማርክ ላይ ትሄዳላችሁ። በግራ በኩል ወደታች እንውረድና ኮምፒውተራችሁ ላይ ማለት ነው። ማርክ እንትነካላችሁ እዚችው ጋር። ለምንድን ነው አሁን ማርክን የምነካው? የሞላውትን የተማሪዎቹን ውጤት ለማግኘት ነው ማለት ነው። ለማግኘት ሶ ማርክ አንዴ፣ ከዛ ኮንቲኒየስ አሰስመንት ምትል ትፈልጋላችሁ። እዚሁ ጋር ማርክ ዲስትሪቢሽን የሚል ከዛ ወደታች ታች፣ ኮንቲኒየስ አሰስመንት ሌላ አትነኩም። እሷን አንዴ ትነካላችሁ የልጆቻችሁን ውጤት ለማግኘት ሶ ልክ እንደዚህ ይከፍትልኛል። እንግዲህ ኒያሁን ስምንት ምገባለው ሰባት አማረኛውም አፋኖሮሞ ረሃ ግብርም ስለምገባ ሴክሽን ኤ ቢ ምናምን ብሎ መጥቶልኛል። አሁን እኔ የምፈልገው የማን ነው ግሬድ ሰብን ሴክሽን ዋን ፈርስት ሴሚስተር ነው፣ ምክንያቱም የሞላችሁት ውጤት ስለሚወስን እኔ የሞላሁትኝ አሁን ግሬድ ሰብን ሴክሽን ዋን ፈርስት ሴሚስተር ስለሆነ እዚህ ጋር ፈልጋለሁ። ግሬድ ሰብን አገኘሁኝ፣ በማውስ እንደማሳያችሁ ማለት ነው። እዚህ ጋር የሚታያችሁ ከሆነ ኢንፎርሜሽን ቴክኖሎጂን ሳብጀክቱ ሴክሽን ዋን ነው። ሬጉላር ነው ፕሮግራማቸው። ሬጉላር መሆኑ እርግጠኛ መሆን አለባችሁ። በተለይ እዚህ ትምህርት ቤት የምታስተምሩ ብሔራዊ ቤተ መንግስት የምታስተምሩ የናይት ስለሌለን ማለት ነው፣ ሬጉላር መሆን ያለበት ፕሮግራም። ከዛ ሰሚስተሩ ፈርስት። እዚህ ጋር ጥንቃቄ አድርጉ፣ የፈርስት ሰሚስተር ስለሆነ አሁን ያሞላሁ ፈርስት ናይና ስትሬት እጄ ነጠብ ጣቧን አገኛለሁ። ወደ ላይ አክሽን የምትላለች ስትሬት ስትመጡ ሶስት ነጠብጣቦችን ታገኛላችሁ። ስለዚህ እሷን አንዴ ትነኳላችሁ። ነጠብ ጣቧን ስትመነኳት ቅድም ታስታውሱ ከሆነ አድማርክ ነበር ያልነ። አሁን ላይ ግን ማርክ ሞልተን ስለጨረስነ አድማርክን ሳይሆን የምትነኩት ቪው ነው። እሺ፣ ቪው ሶ ቪውን እነካታለሁ። ቪው ቪውን ስነካ አያችሁ፣ የሞላ ሁላችሁ የተማሪዎች ሶስት ስለሆኑ ሶስቱም ቱም ተሞልቶልኛ ማለት ነው። ከላይ ስኩል ኔም ብሔራዊ ቤተ መንግስት ፕራይመሪ ኤንድ ሚድል ስኩል ዴቱ እዚህ ጋር አለ። ነምበር ኦፍ ሜል አንዱ ወንድ ተማሪ ነኝ ያለኝ አክቹዋሊ ሳብጀክት ኔም ኢንፎርሜሽን ቴክኖሎጂ አለኝ ሰሚስተር ፈር ሰሚስተር ነው ናምበር ኦፍ ፊሜል ሁለት ሴት ተማሪዎች አሉ ልክ ነው ያው ስለማቃቸው ማለት ነው እነዚህ ሙሉ ቸክ ታደርጋላቸው ቲቸር ኔሙ አማራ ስማቸው ደስታ ግሬድ 7 ቶታል አጠቃላይ 3 ተማሪዎች አሉ ይለኛል አካዳሚክ ኢር 2017 ነው ፕሮግራም ሬጉላር ነው ዘን እዚችንን መረጃ በቃ በትክክለኛ ሙሉ ከተሞላ ምንድነው ማድረገው ዳውንሎድ ነው የምታደርጉት ፋይሉን እንዴት ነው ዳውንሎድ የምታደርጉት? በስተቀኝ በኩል ወደ ላይ ስታዩ ሶስት ነጠብጣብ ታገኛላችሁ። በስተቀኝ የኮምፒውተራችሁ ላይ በስተቀኝ በማውስ ምናልባት የሚታያችሁ ከሆነ እርግጠኛ አይደለሁም። ሶስት ነጠብጣቧን ስትነኳት ኤክስፖርት አስ ፒዲኤፍ የሚል ታገኛላችሁ። ስለዚህ ኤክስፖርት እናደርገዋለን። እሷን ነጥብ ትነኩልኛላችሁ ማለት ነው። ኤክስፖርት አስ ፒዲኤፍ አንዴ ነካታለሁ። ዳውንሎድ እንዲያደርግልኝ ማለት ነው። ስለዚህ እሷን ስትነኩ ኤክስፖርት አስ ፒ ዲ ኤፍ ሎድ እያደረገ ነው። አያችሁ ሙሉ ብሔራዊ ቤተመንግስት ብሎ አዲስ አበባ ከተማ አስተዳደር ትምህርት ቢሮ ይልና ከላይ ሎጎ ሁሉ ይገባልን። ሙሉ መረጃችሁን እዚጋ ታገኛላችሁ ቸክ ማድረግ ትችላላችሁ። ስትካለም እዚጋ እያንዳንዱ ነገር እዚጋ ቁጭ ብሏል ማለት ነው። ከዛ ምንድን የማድረገው ይህንን ፋይል ዳውንሎድ አድርግ የመያዝ ነው። ዳውንሎድ አድርገዋለሁ ማለት እንዴት ነው ዳውንሎድ የምታደርጉት? እዚቺ ጋ የዳውንሎድ ምልክት አለች፣ ምልክታለች በማውስ ሆቨር ያደረኩላችሁ በስተቀኝ በኩል እቺ ቀስቷ ማለት ወደ ታች ቀስቷ የምታመላክት እሷንን አንዴ ክሊክ ታደርጋላችሁ፣ ዳውንሎድ እንዲሆንላችሁ this is ከዛ ሪፖርት ይለኛል። ለምሳሌ እኔ grade 7 uh, section 1 mark አልኩት። ማርክ የት ላስቀምጥልህ ይለኛል። ሌት ሰይ ለምሳሌ ዶክመንት ውስጥ ከፈለግ ዶክመንት ውስጥ አስቀምጠዋለሁ። ከዛ ሴቭ ላለው ማለት ነው ሴቭ በቃ ጨረስኩኝ ማለት ነው። ከዛ እንዴት ነው የማገኘው? እዚች ጋር ኮምፒውተራችሁ ላይ ትገቡና ፋይል ላይ ትገባላችሁ። ከዛ የእኔ ዶክመንት ስላለ ዶክመንትን እነካለሁ ማለት ነው። ፋይሌን ዘን ያው እዚች ጋር ግሬድ 7 ሴክሽን ዋን ማርክ ነው የምትለኝ። ልክፈታት እስኪ ስከፍተው ሙሉ ቶታል መረጃዬን እዚህ ጋር ማግኘት ትችላለሁ ማለት ነው። እዚህ ጋር እንደምታዩት ኮምፒውተር ላይ ማለት ነው እንደዚህ አድርጋችሁ የተማሪዎችን ውጤት ማስገባት ትችላላችሁ ማለት ነው። እዚህ ይሄ ነው ያለው ቪዲዮ። አመሰግናለሁ።